ዋነኛ ጥቅማቸው ባንክ ውስጥ መክተት የሚችሉ ክተቱ ማትችሉ እዚህ ጊፍት ኮፍያ አበባ ምናምን አምጡ ይባላል በቃ ገብቶለት ጭቅ ይልለታል ይቀመጣል ማለት ስለዚህ ችግር ሲፈጥሩ ያድራሉ ችግር ሲፈጥሩ ይውላሉ ችግሩን እንጀራ አድርገው ወደ ቲክቶክ መንደር ያመጡታል ከዛ የአውሮፓ የሰለቸው በቃ ሰው ማያቅ አሜሪካ ጻድቅ፣ ጻድቅ ሊጫወት የሚችል ሰው። ጊፍተሮች ደግሞ ይታወቃሉ፣ ይመሰገናሉ፣ ይወደሳሉ። እኔ ነኝ ጊፍተር፣ አያያዝም አልችልበት ማመስገን አልችልበት እንጂ ዘመድ ይደረጋሉ፣ የክብር ሽልማት ይሸለማሉ፣ ምን ይደረጋሉ። ማፊያ፣ የተደራጀ ማፊያ ቡድን ይደራጀና እንትን ይላል። ከዚያ ነገሩ እያደገ እያደገ እያደገ ሲመጣ የወፎቼም ጉዳይ የጠነከረ መጥቶ ይህ ሰውዬ ከፍ ወዳለ ደረጃ ደርሷል ወደሚል ነገር ሲመጣ የዛሬ ወር አካባቢ አንድ ማስታወቂያ ተለቀቀ። አይታችሁ እንደሆነ እቺን ያዙልኝ። አንድ ማስታወቂያ ተለቀቀ። አንድ ልጅ የተሰራች ቤተ ክርስቲያን ሰሜን ሸዋ ውስጥ ያለች ቤተ ክርስቲያን የቃጥላ ማደረ ስባት ቅድስት ልደታና የቅዱስ ጊዮርጊስ ቤተ ክርስቲያን አንዲት እህት ለምን አሜሪካን አሰርታ ካበቃች በኋላ አንድ ዲያቆንና አንድ ቲክቶከር ተነጋግረው በቤተ ክርስቲያኒቷ ስም ለመኑ። ከዛ ሀሙስ ቀን ገብቼ ትክክል አይደለም አልኩኝ። እኔ ማስታወቂያው ነበር ስሙት። ይህም ልጅ ደውሎልኝ አውርቼዋለሁ። ቀጥል ቡድንግር ማርያም ቪዲዮ፣ ሼር፣ ሪፖስት እንዲሁም ቤት እያደረጋችሁ ለመላው ዓለም ለሚገኙ ኦርቶዶክሳውያን አዳርሱልኝ። ስለ አምላክ ብላችሁ ስለ ቅድስት ልደታ ማርያም ብላችሁ ከላይ የምትመለከቷት ቤተክርስቲያን የእናታችን የልደታ ማርያም ቤተክርስቲያን ስትሆን በሰሜን ሸዋ ሀገረ ስብከት የምትገኝ የጥንት ገዳም ናት። እድሜዋ ከሰባት መቶ ዓመት በላይ የሆነ ጥንታዊና በረከቷ ብዙ የሆነ ገዳም ነበረች። ታዲያም የምትመለከቷት ገዳም አሁን ያለችበት ሁኔታ ይህ ነው። ምክንያቱ ደግሞ በትልቁ የመብረቅ አደጋ ስለደረሰባት፣ አባቶቻችን ካህናት፣ ሊቃውንቱ በሚቀድሱበት ሰዓት ይህ የሆነው። ስለዚህ የተዋህዶ ልጆች እኛም እችን ቤተ ክርስቲያንን በትንሹ ብቻ ለመጠገን ዛሬ ዘብ መቆም አለብን ማለት ነው። እኛ ብቻ አይደለንም ከላይ የምትመለከቱ ወንድማችን ዲያቆን ጌታቸው በቦሌ ደብረሳሌም መድኃኒዓለም ቤተ ክርስቲያን ዲያቆን ነው። ይሄ ወንድማችን ሙሉ የመዝሙር አልበሙን ጨርሶ ላሳደገችው ቤተ ክርስቲያን ሙሉ ገቢውን ለመስጠት ዛሬ ለእኔ አብስሮኛል ማለት ነው። ስለዚህ ይህን ነገር አብረን ከግብ ለማድረስ ሐምሌ ስድስት ከምሽቱ ሁለት ሰዓት ጀምሮ በዚሁ ቤት በላይፍ እንገናኝ። እንዲሁም ደግሞ ከላይ በምትመለከቱት አካውንት የአቅማችሁን እየለገሳችሁን ሁላችንም ለዚህ ቤተ ክርስቲያን አለኝታችንን እናሳያለን። በማለት ያቀርባል። ስለዚህ ገንዘቡን ሰጥተው ቤተ ክርስቲያኒቷት አድሳ መርቀው ይሄ የተባለው ዲያቆን አባቱ ነበሩ አለቃ ተብሎ ያለቀን ነገር ያቺን ለምነዋት አሰሪልን ብሏት ያሰራችን ልጅ ገንዘብ የሰጠ ሰው መጥቶ ወረደባት የታረቅሽ ገንዘብ ይኸው ገና ሊለመን አይደለም ወይ? ገና መ ተመርቆ አላልሽንም ወይ? ይታይትግባ እኔንም እባክህ ለምንልኝ ብላ ስ አልለምንም ብዬ ስለነበረ መሰራቱን ስለማልቅ ጣልቃ ገብቼ የብዙ ደግ ሰዎችን የብዙ እንትኖችን መንገድ ላይ የዘጉ ናቸው በሚል ጣልቃ ገብቼ ፕሮግራም ሰራሁ። ወዲያውኑ ዲያቆኑ መጣ። ይቅርታ አልሄድኩም፣ እዚያው ቦታ ላይ እንደ የፈረሰች መስሎኝ ነው እየሰራሁት። ስለዚህ ገንዘቡን እመልሳለሁ የሰበሰብኩትን ሌላው ኮሚቴ የተደረጉት ካህን ቅዱስ ሥላሴ ናቸው ያሉት። እግዚአብሔር ምስክሬ ነው። አላውቅም ገንዘቡ በእኔ ስር ነው ያለው። አይንቀሳቀስም ዘመዴ ገቢ አደርጋለሁ አሉ። በአስቸኳይ ለቤተ ክርስቲያኒቷ ገንዘቧን ገቢ አድርገው ደብዳቤ ጽፈው ላኩልኝ ማለት ነው። ደብዳቤ ጽፈው ላኩልኝ። ደብዳቤው እንደሚነበበው ነው። ስክሪንሻት አድርጋችሁ ሄዱ። ስመ እግዚአብሔር ከሁላችሁ ጋር ሰላም፣ እግዚአብሔር ከሁላችሁ ጋር በዘማሪ ዲያቆን ጌታቸው እንግዳሸት የመዝሙር ምርቃና ገቢውም ተወልዶ ላደገባ ቤተክርስቲያን ለመስጠት በማሰብ እንቅስቃሴ ማድረጋችን ይታወቃል በዚህ መሃል በመምህር ዘመድኩን በቀለ አማካኝነት ቤተክርስቲያን ተሰርታ የተጠናቀቀች እንደሆነች እኛም የተመለከትናቸው መስረጃዎች በሙሉ የቆዩ በመሆናቸው ብሎም የዚህ መዝሙር አዘጋጅ ዲያቆን ጌታቸው እንግዳሸትን ከቦታ የተሳሳተ መረጃ በመላክ ጭምር ያሳሳቱት ሆኖ ሳለ እኛም የዚህ መዝሙር ኮሚቴ አስተባባሪዎች ወደዚህ ስራ የገባ ነው በፍጹም የዋህነትና ቅንነት ቤተክርስቲያንን ለመገዝ በማሰብ ስለሆነ ይህ የተጎዳ ቤተ ክርስቲያን ላነጹ ትህትም ሆነ ለመላው ኦርቶዶክሲያን ከፍ ያለ ይቅርታ እንዲደረግልን እየጠየቅን በዚህ መርሃ ግብር የተሰበሰበውን ማለትም በንግድ ባንክ ሶስት፣ በአቢሲኒያ ባንክ እንደዚህ፣ በአዋሽ ባንክ እንደዚህ፣ በድምሩ እንደዚህ የሆነ ተሰብሰብ ገንዘብ ከቀሪ 11962 ብር በደብሮ አካውንት ያስገባን መሆኑን እንድታውቁትልን በትህትና እንጠይቃለን። በተጨማሪም በዋነትና በቅንነት ከሳት ነው መንገድ ለመለሱንና ለገሰጹን ለመምህር ዘመድኩን በቀለ ምስጋናችንን እናቀርባለን። የወጡ ወጪዎች ዝርዝር ለሚኒ ጉባኤ ለ100 ሰው ምግብ 650 ብር፣ 65000፣ ለአዳራሽ ዲኮር 15000፣ ለስጦታ እቃዎች 58000፣ ለስጦታ እቃ ለጥሪ ካርድ ለቪአይፒ ጥሪ 62000፣ በእለቱ ለተጋበዙ መምህራንና ዘማሪያን 30000፣ ለትራንስፖርትና ለተለያዩ ወጪዎች 12242 ብር ወጪ አድርገናል። ይህንን ፈርመናል ብለው ላኩ ማለት ነው። ፊርማቸውን አንድ ሁለት ሶስት አራት አምስት ስድስት፣ ኮሚቴ ነው። የተከበረ ካህን ነው፣ ቅድስት ስላሴ ያሉ ካህን ናቸው። ያን ያሳይተናቸዋል። በአካል ቀርበው እነሱ ነግረውኝ ቤተ ክርስቲያንን አንጎዳም። ዲያቆኑም ቀርቦ የፈለገችውን ልቀጣ፣ በቃ መልስ ሕዝቡን ይቅርታ ጠይቁ፣ አረኩ ማለት ነው። ይህን ፕሮግራም ስሰራ ግን ሁለት መልዕክት አስተላልፌ ነበረ። እንመልከተው ሁለት መልዕክት ካልፌ ነበር ፕሮግራም የሰራ